ታውቃላችሁ፣ የአድዋ ጦርነት ጊዜ ጨረቃ ሙሉ ነበረች። አስፈሪው የዶክተር ሮዳስ ማስጠንቀቂያ፣ ጨረቃ ሙሉ ስትሆን መናፍስቱ ይወጣሉ። የዛሬው ፕሮግራማችን እጅግ አስተማሪ በዛው ልክም አስፈሪ ስለሆነ ከወዲሁ እንድትዘጋጁ አሳስባለሁ። ጨረቃ ሙሉ ስትሆን በርካቶች ራሳቸውን ስተው ይወድቃሉ፣ አያሌዎች ደግሞ ቀኑ ይጨንቃቸዋል እንቅልፍ እንቅልፍ የሚላቸውም አልጠፉም። ለዚህ ሁሉ ምክንያት ደግሞ ጨረቃ ሙሉ ስለሆነች መሆኑን ዶክተር ሮዳስ ያብራራል። ዶክተር ሮዳስ ጨረቃ ሙሉ በሆነችበት ጊዜ በፍጹም ስፖርት መስራት እንደሌለብን ያስጠነቅቃል። የኢትዮጵያ ሊቃውንትም ጨረቃ ሙሉ ስትሆን ሰውነታችን ብርድ ብርድ ይለዋል፣ ደም ይመላል፣ ሕመም ይቀሰቀሳል ብለው ጠቅሰዋል። ይህ በጣም ሊሰመርበት እንደሚገባም ዶክተር ሮዳስ ይናገራል። በዛሬው ፕሮግራማችን ጨረቃ ሙሉ ስትሆን የሚፈጠሩ አስደንጋጭ ክስተቶችን እናወጋለን። በተጨማሪ የአድዋ ጦርነት የተካሄደው ጨረቃ ሙሉ በሆነችበት ወቅት እንደሆነም እንጨዋወታለን። ከዛ በፊት ግን ይህንን አጓጊ ፕሮግራም እስከ መጨረሻው እየተመለከታችሁ ላይክ፣ ሼር፣ ሰብስክራይብ እንዲሁም ሀሳባችሁን ኮመንት ላይ በማስፈር እንድትከታተሉን እየጋበዝን በቀጥታ ወደ ዕለቱ ፕሮግራማችን እንለፍ። የኢትዮጵያ ሊቃውንት ጨረቃ ሙሉ ስትሆን ስለሚቀሰቀሱት የሥጋ ሕመምና የክፉ መንፈስ ህመሞች ብዙ አስደንጋጭ ሐሳቦችን እንዳነሱ ዶክተር ሮዳስ ይናገራል። አንዳንዶች ጨረቃ ሙሉ ስትሆን ክፉ መንፈሳቸው ሊነሳባቸው ይችላል። ከዚህ በመነሳትም ዶክተር ሮዳስ ምናልባት ይህ የሆነው በሴጣን ተንኮልና ጨረቃን ለማምለክ በሚል እንደሆነ ያመላክታል። አስከትሎም በስጋ ህመም ላይ ከሆነ ግን ሙሉ ጨረቃ ስትሆን ደም ይመላል፣ እንዲሁም በሰውነታችን ያለው የእኛው ውሃ ይጨምራል ሲል ዶክተር ሮዳስ ይናገራል። የኢትዮጵያ ሊቃውንት ጨረቃ ሙሉ ስትሆን ሰውነታችን ብርድ ብርድ ይለዋል፣ ደም ይመላል፣ ህመም ይቀሰቀሳል ብለው ጠቅሰዋል። ይህ በጣም ሊሰመርበት እንደሚገባም ዶክተሩ ይናገራል። አርስቶትል ራሱ ሙሉ ጨረቃ ስትወድ ሰዎች ከወትሮ በተለየ ይቅበጠበጣሉ ይላል። በተለይ ባስሊዮስ የሚባለው አክሲማሮስ ላይ ይህንን ሐሳብ ዘርዝሮ ጽፎታል። ለማስገንዘብ ያክል ሰውነታችን ውስጥ ከፍተኛ ውሃ ይገኛል። አንጎላችንና ልባችን ወደ 73% ውሃ ይዟል። ሳምባችን 83%፣ ቆዳችን 64% ጡንቻችንና ኩላሊታችን ደግሞ 79% ውሃን ይዟል። አጥንታችን እንኳን በአቅሙ ወደ 31% ውሃን ይዟል። ስለዚህ ቢያንስ ጎልማሳ ወደ 3 ሊትር ውሃ ቢጠጣ፣ ኮረዳ ሴት በቀን ወደ 2 2.2 ሊትር ውሃ ብትጠጣ ይመከራል ሲል ዶክተር ሮዳስ ይመክራል። እና የአይምሮ ህመምተኞች ሉነቲክ ይባላሉ። ሉና ማለት ጨረቃ ነው። ፉል ሙን ማድነስ ማለት ነው፣ ጨረቃ ያሳበደው እንደማለት ነው ሲል ዶክተር ሮዳስ ያብራራል። እኔ አብዛኞቹን ሐኪሞች ኢንተርቪው አድርጌያቸዋለሁ የሚለው ዶክተር ሮዳስ ሙሉ ጨረቃ ሲሆን ሆስፒታሎች የተለየ ድባብ እንዳላቸው እንደተነገሩ ይገልጻል። በዚህም ህመምተኞች ጨረቃ ሙሉ ስትሆን ይቅበጠበጣሉ፣ እቃ ይሰብራሉ። እዚህ ጋር ዶክተር ሮዳስ አስምሮ የተናገረው ነገር ግን ጨረቃ ታሳብዳለች እያለ እንዳልሆነ ነው። ስለዚህ በሙሉ ጨረቃ ጊዜ ደስተኞች የበለጠ ይደሰታሉ፣ ጨቅጫቃዎች የበለጠ ይጨቃጨቃሉ፣ የሚያለቅሱ የበለጠ ያለቅሳሉ፣ ጦረኞች የበለጠ ጦረኛ ይሆናሉ ይልና አድዋ ዘማች አባቶቻችን የዘመቱትም በሙሉ ጨረቃ ቀን እንደሆነ ያስታውሳል። ከዚህ ገለጻ ስንነሳ የካቲት 23 ጨረቃ ፉል ሙን ነበረች ማለት ነው እና ዶክተር ሮዳስ ያለው እምነት ጨረቃ ሙሉ ስትሆን ኢነርጂያችንን ቡስት እንደምታደርገው ነው። ቡስት ማለት እጥፍ ማድረግ ማለት ነው። ለምሳሌ ኢነርጂ ድሪንክ ወይም ኃይል ሰጪ መጠጥ ብንጠጣ የደከመው ሰውነታችን ይነቃቃል። ይህንን ጠጥተውም ሹፌሮች ወደ ስድስት ሰዓት ያለማቋረጥ ድራይቭ ያደርጋሉ ወደ ቀደመው ሐሳብ ስንመለስ ጨረቃ ሙሉ ስትሆን ኢነርጂ ቡስት ታደርጋለች ይህንንም የቅርብ ጊዜ ግኝቶች እንዳረጋገጡ ዶክተር ሮዳስ ይናገራል ቀደምት ሊቃውንት ግን ቀድመው ደም ይመላል ብርድ ብርድ ይላል የውሃ ባህሪ ይጨምራል ብለዋል ለምሳሌ ኦርሊ ጆርናል ኦፍ ሰርጀሪ ባወጣው ጥናት ምን ይላል 40% የሚሆኑ የሕክምና ኃላፊዎች የሙሉ ጨረቃ እብደት ፉልሙን ማድነስ እንደሚከሰት ህመምተኞቻቸው ላይ አረ ተረጋግጠዋል ያን ጊዜ ኢመርጀንሲ ኮሎች ሊጨምሩም ይችላሉ። ጨረቃ ከሙልነቷ ስትወጣ ደግሞ የመቀነስ አዝማሚያ አለ። ሌላኛው የብሪቲሽ አጥኚዎች በ2008 ይፋ ባደረጉት ጥናታቸው ሰዎች ራሳቸውን ያማቸዋል ድንዝዝ ይላሉና ሲመረመሩ ምንም ዓይነት በሽታ የለባቸውም። ግን ሲታይ ወቅቱ ፉልሙን ነው። ምናልባት ይህ ስሜት ከጨረቃ ጋር ሳይገናኝ አይቀርም ሲሉ መላምታቸውን አስቀምጠዋል። ሌላው ኢንዲያን ጆርናል ኦፍ ቤዚክ ዌንድ አፕላይድ ሪሰርች የተጠና ሲሆን ጥናቱም ማዕከሉን ከልብ ጋር ያያይዛል። በተለይ ጂም ሰሪዎች መጠንቀቅ እንደሚገባቸውም ያስጠነቅቃል። ሙሉ ጨረቃ ስትሆን የውሃ ባህሪያችን በጣም ከመሳቡ የተነሳ ልባችን የመጨረሻ መታችን ላይ ትደርሳለች እና ከጊዜ በኋላ ሰዎች ድንገት ይወድቃሉ ተዝለፍልፈውም ይሞታሉ ሲል ዶክተር ሮዳስ ይገልጻል። ከዚህ በመነሳትም ጨረቃ ሙሉ ስትሆን ስፖርት ወይም ጂም ቤት ገብቶ ስፖርት መስራት አግባብ እንዳልሆነ ያስጠነቅቃል። ሌላው ደግሞ 2011 ላይ ጆርናል ኦፍ ዩሮሎጂ ጨረቃ ሙሉ ስትሆን የኩላሊት ጠጠር ሁሉ እንደሚበዛ እንቅልፍ ላይ ራሱ መዛባት እንደሚከሰት ይናገራል። ወደ ሴቶችና ውሃ ትስስር ሲያመሩ ዶክተር ሮዳስ በኢትዮጵያውያን ሊቃውንት የሴቶች ባህሪ የውሃዊ ባህሪ እንዳለባቸው በመጥቀስ የውሃ ባህሪ ከፍተኛ የሚበዛበት በሴት ባህሪ ላይ ነው ሲል ተናግሯል። ይህንን በመደገፍ ሴት ጽንስን ለመቋጠር የወንድ ፈሳሽ ዘርን የምትቀበል ናት፣ እንዲሁም ልጇን ለማሳደግ ደግሞ በማህፀን ፈሳሽ የምትሰጥም ናት ሲል አብራርቷል። ስለዚህም የሴትነት ግብር የመራባት ምልክት እንደሆነ አሳውቋል። በመቀጠልም ሚኒስትሬሽን ሳይክል ኦር ሜንሰስ የምንለው እኮ ሙን ወይም ጨረቃ ከሚለው የመጣ ነው እኮ በማለት ወር ማለት ራሱ ጨረቃ ማለት ነው ሲል አጽንኦት ሰጥቷል። የወር አበባ ሳይክል ከጨረቃው ውህደት 29 አምስት ቀናት ጋር ያለውን የጊዜና የባህሪ ተመሳሳይነት በዝርዝር አቅርቧል። በዚህም የሴቶችን አራት የወር አበባ ዑደት ደረጃዎች ሚኒስትሪያል፣ ፔሌኩላር፣ ኦቭሌሽን እና ሉቴል ከጨረቃ አራት ደረጃዎች ማለትም ኒውሙን፣ ከፍ ማለት፣ ፉልሙንና መክሰም ጋር በንጽጽር በማስቀመጥ የጨረቃን ተጽዕኖ የጊዜ ሰሌዳን አሳይቷል። ፀሐይ በወንዴ ዘር ተመስሏል፣ ጨረቃ ደግሞ በሴቴ ዘር ትመሰላለች፣ በማለትም ንጽጽሩን በጠበቀ ሁኔታ አስቀምጧል። እስቲ የሴት ልጅን የወር አበባ ውህደት በዝርዝር እንመልከት። የወር አበባ አራት ደረጃዎች ብቻ አሉት። አንደኛው የሚኒስትሪያል ፌዝ የሚባል አለ፣ ቀጥሎ ፔሊኩላር ደረጃ አለ፣ ሶስተኛው ኦቭሌሽን የሚባል አለ፣ አራተኛ ሉቴል ፌዝ የሚባል አለ። ይህ አራት ነው። ወደ ጨረቃ ስንመጣ መጀመሪያ ኒው ሙን አለ፣ ማለትም ጨለማ ማለት ነው። ቀጥሎ የምትወለድበት አለ። ልደተ ወር የምትባል ጨረቃ በዚህ ሰዓት ትወለዳለች። ከዛ ደግሞ ፉልሙን የምትባለው አለ፣ ሙሉ ጨረቃ። ቀጥሎ ደግሞ እየጎደለች የምትመጣበት አለ። አራቱ ሰሌዳ ማለት ነው። ጨረቃና ሴት እንዴት እንደሚገናኙ ደግሞ ዶክተር ሮዳስ አስከትሎ እንዲያብራራል። በሚኒስትሪያል ፌዝ ላይ ለምሳሌ ፈሳሽ ላይ በአማካኝ ደይዋን ብለን ብንይዝ የሴቶችን የወር አበባ ቀን ከሶስት እስከ ሰባት ቀን ፈሳሹ መውጣት ይጀምራል። የውሃ ባህሪ ስለሆነ ከሶስት እስከ ሰባት ቀን። ወደ ጨረቃ ብንመለስ ኒው ሙን ከሆነች በኋላ እንደገና ማጭድ አካሏ በአራተኛው ቀን መውጣት ይጀምራል። ማጭድ ሆና ትወጣለችና እኛም ጨረቃ ተወለደች እንላለን። የሴቶችም ከአራት እስከ ሰባት ቀን ነው መውጣት የሚጀምረው። ይህ አንደኛው ስቴጅ ነው። ፎሊኩላር ውህደት ላይ ግማሽ ጨረቃን ደሞ እንመለከታለን። አሁን በዚህ ሳይክል ላይ እንቁላል የሚያድግበት እድገቱን የሚያመርተው ሆርሞን እያደገ ይመጣል። በተመሳሳይ መልኩ ጨረቃም ከሰባት ቀን በኋላ እያደገች እያደገች እያደገች ትመጣለች ሩብ ኳርትነር እስክትሆን ድረስ ማለት ነው። ሦስተኛው ኦቪሌሽን ነው። ልክ ሴቶች የወር አበባ ዑደት ባዩ በ14ኛው ቀን ጽንስ መቋጠር ይጀምራል። ልክ ዲ አራት ላይ 14፣ 15፣ 16 አንድ ሴት የምትጸንሰው በወር ሶስት ቀን ሲሆን በዓመት 30 ቀን ማለት ነው። ስለዚህ ልክ 14ኛው ቀን ላይ ፈሳሽ የወንድ ዘር ሲያገኙ ጽንስ ይቋጥራሉ ማለት ነው። በተመሳሳይ መልኩ ከሁለት ሳምንት በኋላ ጨረቃ ልክ 14ኛው ቀን ሙሉ ፀሐይ። በምዕራብ ጨረቃ በምስራቅ ትሆንና ሙሉ የፀሐይ ብርሃን ሲያርፍባት ሙሉ ትሆናለች። ደይ አራት ላይ ማለት ነው። ስለዚህ ፀሐይ በወንዴ ዘር ተመስሏል፣ ጨረቃ ደግሞ በሴት ትመሰላለች። ሄኖክ ተባታዊ ውሃና አንስታዊ ውሃ እንዳለው ይህ ወንዴ ሆኖ እሷ ሴቴ ትሆናለች ማለት ነው። ለዚህ ነው የወር አበባ የሚባለው የጨረቃ ሳይክል በሚል የሚገለጸው። በመጨረሻም ሉቴል ወይም ከ17 እስከ 28 ያለው የሴቶች ቀን ላይ የሚመረተው ሆርሞን መጠኑ እየቀነሰ እየከሰመ ይሄዳል። በተመሳሳይ መልኩ ጨረቃም 14፣ 15 ደምቃ ካበራች በኋላ እየጠፋች እየጠፋች ትሄዳለች። ይህ ሳይክል የሚቆም ሳይክል አይደለም። ሁሌ ከተፈጥሮ ጋር የተያያዘ ነው። ስለዚህ አብዛኛው የሴቶች ባህሪ በውሃ ባህሪና በጨረቃ የሚመራ እንደሆነ የጥንት ሊቃውንት በብዛት እንደተራቀቁበት ዶክተር ሮዳስ ይናገራል። ውሃ ብዙ ነገር ሊያስተምረን ይችላል ሲልም ከውሃ መማር እንደሚገባ አጽንዖት ይሰጣል። የውሃ ግብሩ መፍሰስ ነው መጓዝ ነው ምሄድ ነው እና በመንገዱ ላይ ብዙ እንቅፋት ያጋጥመዋል ድንጋዩ አለ ሸንተረሩ አለ ተራራው አለ ያን ሁሉ አቆራርጦ መሄድ ነው የሚጠበቅበት እንደውም ፈላስፋዎቹ ምን ይላሉ ውሃ የሚያጋጥሙንን መሰናክሎች እንዴት በጽናት እንደምናልፋቸው ትምህርት ያስተምረናል ይላሉ ደግሞ ጨመር አድርገውም ትልቅ ተራራ ከፊቱ እንኳን ቢያገኝ ከአቅሙ በላይ ከሆነ ተራራውን ልክፋይልም በሌላ መንገድ ይሄዳል በዚህም ማዕበል እስኪሆን ይቆያል በሚል ያብራራሉ ዶክተር ሮዳስም ከውሃ ባህሪ በመነሳት እንዲህ አንተም መላተም የሌለብህን ችግር መላተም የለብም። ጊዜ መጠበቅ አለብህ፣ እስክትሰፋ ማዕበል እስክትሆን ድረስ መጠበቅ አለብ። ሌላው ውሃ ከሁሉም ጋር ራሱን አስተካክሎ መኖር የሚችል ነው። ለምሳሌ እንቅስቃሴ ይኖረዋል፣ አንዳንዴ ደግሞ እንቅስቃሴ የለሽ ነው። ለምሳሌ ኩሬን ተመልከቱ፣ ጸጥ ብሏል፣ ቁጭ እርግት ብሏል። እንደገና ደግሞ ፈሳሽ ሆኖ ሲፈስ ታዩታላችሁ። ቢፈልግ ጠጣር ይሆናል ልክ እንደ በረዶ፣ ቢፈልግ ደግሞ ፈሳሽ ይሆናል፣ ቢፈልግ ጋዝ ይሆናል። ከሁኔታዎች ጋር ራሱን አስማምቶ የሚኖር ነው እና ከተፈጥሮ ጋር ተስማምቶ መኖርን ከውሃ መማር አለብን ሲል ዶክተር ሮዳስ ይናገራል። እና ሌላው ከውሃ ግብር በመጨረሻ የምንማረው ከሰውነታችን የሚፈሰው ፈሳሽ እምባ ከምንጭ ላይ እንደሚፈስ ውሃ ሁሉ ከአይን ምንጭነት ደግሞ በመንፈሳዊ ተመስጦ በጸሎት ሰዓት በንሳ የሚፈሱ እምባዎች አሉ። አምላክ ደግሞ እነዚህን ውሃ እምባዎች እንዴት እንደሚወዳቸው እውን ነው። ለሰው ደግሞ እንዴት መረጋጋት እንደሚሰጡትም ታስተውላላችሁ። እግዚአብሔርን የሚያሳዝን ሥራ ሰርተ ሊሆን ይችላል። ንስሐ ገብተ ስቅስቅ ብለ ስታለቅስ ትረጋጋለ። እምባ ሐዘንን አውጥቶታል ማለት ነው። መርዙን ሁሉ ጭምቅ አድርጎ አውጥቶታል ማለት ነው። ስለዚህ እምባ ራሱ እንደ አንድ መንፈሳዊ ስጦታ ለፈጣሪ የሚቀርብ ስጦታ ሆኖ ይገለጣል እሱም ፈሳሽ ውሃ ነው ማለት እንችላለን ሲል ዶክተር ሮዳስ ተናግሯል። የዛሬው ፕሮግራማችን ይህንን ይመስላል። ስለ ጨረቃና ስለ ሰው ልጅ ግንኙነት እንዲሁም ስለ ውሃና ስለ ሴት ልጅ ግንኙነት ምን ሐሳብ አስተያየት አላችሁ? እንደተለመደው ኮመንት ላይ እንድታሰፍሩ እየጠየቅኩኝ ለዛሬ አበቃው። መልካም ጊዜን ተመኘው።